እኔ ግን እኔ ፈጣሪ የምለምነው እንደዚህ ሳልስ ሳልል ከሰከስ ሳልል ሰብ ዓመት አንሳኝ፣ ከፍ አድርገኝ፣ አውርደኝ፣ አስቀለኝ የሌለው ስልሳ አምስት ዓመት ከስልሳ አምስት እስከ ሰብ ዓመት ያለው በ ከዛ በቃ ተባ ሓቦባ ብላ ዓለም ዓለምን ትለያየታለ። እንደዚህ በሰብ ዓመት ሶሻል ሚዲያ ላይ ቁጭ ብለክ ሰውነትህን ተሰርተክ

በቃ ሳተደህየኝ ሳታሯሩጠኝ ሳታሮጠኝ በስነ ስርዓት አገር ከብሬ ነው የምኖርበት፣ እንትን ስጠኝና ወድግ ወይ ነገራችን ይብቃ፣ መረጋገጥ ይብቃ ነው ብለን። ዋላ ደግሞ ሰብሰብሶ ደግሞ እንዳያጋጡን እዚህ ሶሻል ሚዲያ ላይ ምችን አንድ ጊዜ ከያዙም አይልቁንም እና እሷ ነገር ትቅርብ። ምን ትንሽ በጣም ከባድ ነች። ገባችሁ? ያው ዛሬ ከልብ አወራ እንዴ። የሁለት ሳምንት ነው የአንድ ሳምንት ኮን እያወራ ያለት ደግ፣ የአንድ ሳምንት ነው የሁለት ሳምንት ኮን እያወራት ያለት። እና አምና ደግሞ ምናለች አለች። እሺ ሰውነቱ እሱን የሚያክል ልጅ እኮ አላት

እነሱ ግን ሳሉገኛል ኧረ ተው። ማነው የወጣው ያለ ነው፣ እንደ ወጣቶች ያለ ነው። እዚህ የወጣቶች ስሪች ላይ ከሰላሳ በታች ያሉትን አይተሽ እና ከአርባ በላይ ያሉትን አይተሽ ሰማይና ምድር ነው። እናንተ ግዜ እኮ በቃ እነሱ ተው ዲሉን ሳይሆን የሚጠብቁት እኛ ተው እንድንላቸው ነው የሚጠብቁት። ባረብል ጂጂ አላልኩም፣ ጂጂ አላልኩም፣ ምን ነው ምናምን ወዲሻ አለው፣ ከምር አከብርሻ አለው

የለን ጠፊ ላ ሶሻል ሚዲያ በዩቱ ቪዲዮ አልመሰለኝም። እየረገጣቸው ነበር በዩቱ በቲክቶክ። እኔ ግን ምን እየሰራሁ ነው? ሁሉ እያለፈኛለሁ ሶሻል ሚዲያ ላለሁ በትርፍ ጊዜ

ከአርባ በታች ያለንበት እዚህ እንቆያለን። እባካችሁ ከአርባ በላይ ያላችሁ በተለ በተለ እነ ሶስት አራት አራት በተለ የቆላችሁ ነው ያላችሁት እዚህ አንደኛው ክፍለ ዓለም ላይ ያላችሁ ናቸው። እናንተ ናቸው የሚሳች ማርያምኖ ማርያምን፣ እነሱ ናቸው ታውቃለሽ። ከምር እንደዚህ የረበሹት ያሉ ሶሻል ሚዲያ ላይ የረበሹታል። አንዴ በሃይማኖት፣ አንዴ ምንትን፣ አንዴ ምንትን እነሱ ናቸው ያሉት ያሉ እንጂ ይህ ህዝብ ህግ ምትያለው ይሄ ማርያም በጣም በግበግ ነው፣ በግበ ምስኪን ነው። ይህ ወጣት እዚህ ያለው ምንም ነገር አቅም እና ሰዋቸው የሚያሽቆለቁልት እኛ ደግሞ እንደፈረደብን እንትናማን ምን አለ እንትናምን አለ ች እያለ፣ ከነሱ ጋር ከነሱ ጋር ስንዞር እንውላለን። ዛሬ እኮ ናፍቀኸን ነበር የመጣነው እንድትረግጠን አይደለም ብለዋል። ከአርባበላ ያላቸው እንዲህ ኔፋኖች ነው ፎቷችን ምትጠብቁ ምናምን ኮ ትሰጡ እስላም ይወደን። አንተ እንድትኖር ከፈለግ የሌላውን ሰው ናክብርስ ምናልሽኝ መሲ እኔ ኮ የኔ ፋኖች ካላችሁ እኔን የምታከብሩኝ ከአርባ በላይ ማለት እኔ ፈቃደኞች ናቸው ግን ፎቷቸው ምን አትውጡ ፎታችሁ የፈራችሁ ምናምን ምናምን ግን ፎታችን ፊታችን ከፍታችን እንደዚህ ሶሻል ሚዲያ ላይ የምትሳደቡት ምናምን ማጨሎት ሂዶ አቡነ አርጋው ገዳም የሚባል አለ፣ ጸበል ሂዱ። አቡነ አርጋው የሚባል አለ። እንታይ ዝበሃል እና መድሃኒ ዓለም ይባላለ፣ ሚካኤል ይባላለ፣ ማርያም ይባላለ። ጸበል የሙስሊም ግን የክርስቲያን አለ። እዛ ሄዳችሁ ታጡ። አንተ ስንት ነህ? እና እዛ ጋር ሄዱ። የምች ምናምን ባርዛፍ ምናምን ባርዛፍ አንዳንዶቻችሁ ማርያምን ላይክ ሶሻል ሚዲያ ላይ አሁን በተለይ አንዳንዶቻችሁ ያላችሁት በፈጣሪ አማን ሞልቷል። አሁን አንችልም በቀጣይ ዓመት ኑ የተባለችው ነት በቃ ማርያምን ግን በዚህ አጋጣሚ ማለት ነው አሌክስ ወይ በዚህ ሳምንት ብዙ ሰው ተስፋ ቆርጠዋል። ለምንድን ነው ተስፋ ማለት ነው? ተስፋ የቆረጠ በጣም እኔ ራሴ የማውቃቸው ሶስት ሰዎች እያጽናናውኝ ነው እና ተስፋ አትቁረጡ። በእግዚአብሔር እንዲህ ማለት አንዳንድ ጊዜ ላይፍ ማለት የዛሬውን አይደለም ማየት ነገው ያልፍና ትናንት እንደዚህ ሆኜ የነበረ ትላላችሁና፣ በእውነት ብዙ ሰው ተስፋ እየቆረጠ ነው። በዚህ አጋጣሚ እኔ ላይክ እኔ ምክር መምከር አልፈልግም፣ ሰውን እንዲመክረኝም አልፈልግም። ግን ላይክ በቅርብ አድርጌ የምምከራቸው ፈልገው ዓለም እኛ ልናገለግላት እንጂ እሷ እንድታገለግለን አይደለም። ወደ ዓለም ያመጣ ነው። ወረቀት ከሌለ ወረቀት ይመጣል። ብር ከሌለ ብር ይመጣል። ሀብት ኖሮ ሰላም፣ ብር ሁሉን ነገር ይመጣልበት ጊዜ አትጨነቁት። መጀመሪያ ግን ላይፋችሁ ላይ ደሰኛ ለመሆን ኦፍኮርስ ደሰኛ ለመሆን ብዙ ነገር ያስፈልጋል። ግን ደሰኛ ስትሆን ነው ደግሞ፣ ልንገራችሁ ማርያምን አንድ ነገር ልንገራቸው እኔ የማልወደው ነገር መግባት የማልፈልገው ነገር ሃይማኖት ነው። ሃይማኖትን ብቻ መግባት የማልፈልገው ሃይማኖት ደግሞ በግልህና የግልህን ነው፣ በውስጥ ነው። ሃይማኖታችሁን በተለይ የሚፋኖች ኔ ተከታዮች ካላቸው ማርያምን የራሳቸውን አታስነኩ፣ የሰውን አትንኩ። ይህ የራሳችሁ ይዛችሁ ተከባብራችሁ ማርያምን ይሄ ሶሻል ሚዲያ ላይ እንደዚህ ያዞሩት ምናምን ምናምን ያሉትን ለራሳቸው ጥቅም እንጂ ለማንም ሰው አስበው አይደለም። ማርያምን የግልጽ አድርጌ ነገራቸው አለ። ለራሳቸው አስበው አይደለም፣ ለራሳቸው ጥቅም ብቻ ለማንም አስበው አይደለም። እኔ አንድ ቀን እንደዚህ ስብከት ወደዚህ ነው ወደዚህ ነው አላቅም፣ አይደለም ምን አገባን? ሰው ሁሉ የየራሱ ሕይወት አለው የየራሱ ታሪክ የየራሱ አመጣጥ አለ። እኔ ጓደኛዬ ጓደኛ አይደለም ጓደኛዬ ማለት ነው ለምን በቅርብ የማቀሱ አይደለም ክርስቲያን ኖሮ ሙስሊም ሆኑ ቢለኝም ሙስሊም ኖሮ ክርስቲያን ሆኑ ቢለኝም፣ ግን ፈጣሪ አለ፣ ግን ሃይማኖት የለም ብዬ አምናለሁ። እንደዚህ ነጮች የሚያምኑት ቢለኝም ምን አገባኝ ነው፣ ምንም አያገባኝም። የፈለጉን ማምለክ ማመን ይችላል። እኔ ምንም ሊያገባኝ ይችላል። እና እናንተ ደግሞ እዛ ገብታችሁ ቸንኮለል አትበሉ፣ ተውት፣ አይመለከታቸውም። ራሳቸውን ጀምሩት፣ ራሳቸው በሃይማኖት የሚነሳ ነገር ደግሞ በጣም ከባድ ምክንያቱም አንድ ቤት ውስጥ እንማቃቸዋሉ። ላይክ እናቱ ሙስሊም አባቱ ክርስቲያን እሱም ክርስቲያን ልጆቹም ክርስቲያኖች ማለት ነው። እንደዛሉ በቅርብ ላምጣላችሁ። ላይክ እቺ ዱባይ ላይ ላይ ያለችው ቢቢቢቢባ ሀቢባ ያለችው ለራሷ አያትሷል። እና ይሄ ንግድ ነው። ሶሻል ሚዲያ ላይ ወተክ የሚሰብክ ስብከት የፈጣሪ የለም ወይ የፈጣሪ በሶሻል ሚዲያ ላይ መጥክ ደግነት የምትገባበት ነገር የለም። ይህ ሶሻል ሚዲያ ላይ አንድ ንትም ንትምትንት ነው የጣጣን ላይ እ ሸጣን አስቡ። ምንም ጥቅም የለው ባቸው ሰው ዝም ብላችሁ የእነሱ መዳበሪያ አቱ እኔ ክርስቲያን ነኝ እናቴ አባቴ ቤተሰቦች በሙሉ ከጫፍ ሰባት ስምንት ዘሮችን ክርስቲያን ኦርቶዶክስ ነው። ከማንም ጋር ግን ተስማምቼ እኖራለሁ። ቤተሰቦች እዚህ ያሉት ደግሞ ሙስሊሞች ናቸው፣ አብዛኛዎቹ ማለት ነው። ቤተሰቦች የስላችን የምንኖርባቸው ማለት ነው። እና አይመለከታችሁም፣ ተዉት፣ ተዉት። ምንም አይመለከታችሁም። ማርያም፣ በጣም ከባድ ነው። እንደዚህ ያደርገው ወደ ህዝብ ወደ እንትን ከሀገር አልፎ ወደ ህዝብ ነው የሚሄደው። ከህዝብ አልፎ ደግሞ ወደ ቤት ነው። ከቤት አልፎ ደግሞ ወንድምናት ነው የሚያጋድለው የሚያፋጅል

የእናቴን ፎቶ ደግሞ ከጎን አድርገ ምናምን በጣም እየሰደዋለሁ ነበር ነው። ምንም አልመሳለኝም። ምክንያቱም እናቴ በልቤ ላይ እንጂ ሶሻል ሚዲያ ላይ እናቴ የለችም። ፈጣሪ ደግሞ በልባችን ላይ እንጂ ሶሻል ሚዲያ ላይ የለም። እነዚህ ሃይማኖተኞች ነን ባዮች ደግሞ እዚያ ሶሻል ሚዲያ ላይ ያዝነው እነዚህ የሚደረገው በውስጥ አድርጎት ጉሩብ ለዋትሳፕ ላይ ትክፈቱ፣ ስዑድ ዓረብ ላይ ያሉ እህቶቻችን፣ ዱባይ ላይ ያሉ ቲም ሮፕ ምናምና ምና ግሩፕ ክፈቱ፣ ቴሌግራም ዋትሳፕ ክፈቱ። እዛ አርጉት፣ ሙስሊሞች ሆን ብትኖሩ እዛ አርጉት። መከራከርም ስትፈልጉ ደግሞ ቄሶች አሉ፣ ሼኮች አሉ፣ ኡስታዞች አሉ፣ መነኩሴዎች ምናምናምና አሉ። እነሱ እራሱን ሃይማኖት ስታከብር የሌላም ሃይማኖት ታከብራለህ። እኔ አንቺ አሁን ለምሳሌ ንገረሽ ሙስሊም ንበልሽ ክርስቲያን ኦርቶዶክስ እንሻላለ፣ ግን ሙስሊም ነ እኔ የአንችን ሃይማኖት ያላከብርኩልሽ እኔ ሃይማኖት ልታከብሪልኝ አልጠብቅሽም፣ ልታከብሪልኝ አችልም። ምክንያቱም የአንችን ሃይማኖት እያዋረድኩልሽ ነው፣ እየሰደብኩልሽ ነው፣ እንደዚህ ነው፣ እንደዚህ ነው እያልኩልሽ ነው። እኔም እንደዛው እና እንደዚህ ከመሆን ለምን ደስታቸውን የፈለጉ ነው ያደረጉት፣ ምን አገባኝ ማለት ማክበር አለባቸው። ምክንያቱም የእናንተ እንዲከበርላችሁ ከፈለጋችሁ የሌላ ማክበር አለባችሁ። እንደዛ ነው ጎበት ዝሓወይ ትንሽ በዛ ላይ ደግሞ እንትን የአሌክስን እና ዘግዝቃቸው ትሳደበ የነበራቸው አረጊቶች ምንም እንደማይመስለው ዛሬ አሳይቷቸዋል። ማለት የሰው ልጅ ለምን ትሳደባለች? የራሳችሁ ማት ላይ በጣም ከባድ ከባድ ነው። ስለሚቀኑብህ ነው። ባይዘወይ ለዛ ነው የሰው ልጅ ስትሰድበው ስለምትቀናበት ነው። ከሰደብከው እና እሱ ኩርት ብሎ ነው የሚለው፣ ወንድሜ ጀግና